ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬም እንደተለመደው በአንድ አዲስ ቪዲዮ ከች ብያላችኋለሁ። ቻናሉ ማራኪ ትምህርቶች ዩቲብ ቻናል ነው። ለቻናሉ አዲስ ሲሆናችሁ ሰብስክራይብ ነባሪ ሆናችሁ ቪዲዮ ላይክ በማድረግ መጀመር ትችላላችሁ። እዚህ በፊት የጀመር ሁላችሁ ነበረ ፈሊጣዊ ንግግሮች ወይም የቃላትና የሀረጋት ፈሊጣዊ ንግግር የብዙ ፊደል አሰርች ያለውኝ እዚሁ ቻናሉ ላይ ማየት ትችላላችሁ። ከሀ ከሀ ጀምሮ ለመሰ ራሳሽ የሚሉ ነገሮችን ሰርቻለሁኝ እስከ ተድረስ ዛሬ ደግሞ በነ በነ የሚጀምሩ ወይም የነ ፊደላትን የነ ፊደላት ፈሊጣዊ ንግግሮችን እንላቸው የመጣሁ አብራችሁ እንድትቆዩ በአክብሮ ትጋብዛለሁ። እንግዲህ ለቻናሉ አዲስ የሆናችሁ ወይም ደግሞ ሁልጊዜ የምለቃቸው ቪዲዮዎች እንዲደርሳችሁ ከፈለጋችሁ የደወል ምልክትን ተጫኑ። ቀጥታ ወደ ቪዲዮ ነው ሚሄደው። እንግዲህ ከዚህ በፊት ተደጋጋሚ እንዳልኩት አንድ ፊደል ወይም አንድ ቃል አንድ ቃል አንድ አይነት ትርጉም ላይኖረው ይችላል። ቅንያዊ ወይም ድብቅ የሆነ ትርጉም ሊኖረው ይችላል ብያለሁ። ስለዚህ ያ ትርጉም ፈሊጥ ይባላል ነው። ሌላኛው ትርጉሙ ወይም ድብቅ የሆነው ትርጉሙ ፈሊጥ ይባላል። በአንድ ላይ በንግግሩ ስናስገባው ፈሊጣዊ ንግግር እንላለን ነው። ለምሳሌ እዚህ ጋር መመልከት ትችላላችሁ። ነውር የሚለው ነውር የሚለው እንግዲህ ያልተገባ ነገር ነው ብለን የምናውቀው ነውር ማለት ኃጢአት ማለት ነው። ኃጢአት ማለት ነው። ነውር ማለት ኃጢአት ማለት ነው። ስለዚህ ይህ ነውር የሚለው ኃጢአት ይሆናል ብለን አናስብም፣ ግን ድብቁ ወይም ደግሞ ቅኔያዊ ፍቺው ወይም ደግሞ ፈሊጣዊ አነጋገሩ ፈሊጣዊ ቃሉ ኃጢአት ነው ማለት ነው። ነቃሽ ነቃሽ ስንል የሆነ የሚነቅስ ነገር ነው ትዝ የሚለን አይደለ፣ ግን ነቃሽ ማለት ምስክር ማለት ነው። እንግዲህ ምስክር አንድ በአንድ ነቅሶ ይናገራል የሚለውን ቅኔያዊ ቅኔያዊ ወይም ፈሊጣዊ ትርጉም ነው ያስቀምጠው እዚጋ ማለት ነው። ስለዚህ ነቃሽ ማለት ምስክር ማለት ነው። ሌላኛው ነከርት፣ ነከርት ማለት ሞኝ ማለት ነው። ነከርት ማለት ሞኝ ሞኝ ማለት ነው። ነከርት ሞኝ። እሺ፣ ነዳጅ፣ ነዳጅ ጋዝ ነዳጅ ማለት ጋዝ ማለት ነው። ነገር በላ፣ ነገር በላ ነገር አወቀ ማለት ነው። ነገር አወቀ። ነገረኛ፣ ነገረኛ፣ ተንኮለኛ፣ ሴረኛ፣ ጨካኝ፣ አረመኔ የሚሉ ተመሳሳይ ወይም ደግሞ ፈሊጣዊ ንግግሮች አሉ። ነገረኛ ነው ካለ ተንኮለኛ ነው፣ ሴረኛ ነው፣ ክፉ ነው እንክፋተኛ ነው፣ ተንኮለኛ ነው የሚሉ ነገሮችን እንጠቀማለን። እነዚህም ፈሊጣዊ ትርጉሞች ናቸው። ነገር አረገዘ ስንል ነገር እንግዲህ አይረገዝም፣ ግን ቂም ቋጠረ ማለት ነው። ነገር አረገዘ ስንል ቂም ቋጠረ ወይም ቂም ያዘ ማለት ነው። ቂም ቋጠረ ወይም ቂም ያዘ ማለት ነው። ነገር ፈላጊ ጸብ አንሺ ወይም ጸብ ፈላጊ ማለት ነው። ነገር ፈላጊ ሲባል ጸብ አንሺ ወይም ጸብ ፈላጊ ጸብ ፈላጊ ማለት ነው። እሺ፣ ነጥቆ በረራ፣ ነጥቆ በረር፣ ነጥቆ በረር ሌባ ነጥቆ በረር ማለት ሌባ ማለት ነው። ነጥቆ በረር ማለት ሌባ ማለት ነው። ኦኬ፣ ሌላው ነፍሴ ሲል ነፍሴ የምወድህ ማለት ነው። ነፍሴ ማለት የምወድህ በጣም የምሳሳልህ እንደማለት ነው። እሺ ናላው ዞረ። ነፍሴ ማለት የምወድህ። ናላው ዞረ ናላው ዞረ አበደ። ናላው ዞረ ማለት አበደ፣ መቆጣጠር አልቻለም፣ አእምሮ መቆጣጠር አልቻለም እንደማለት ነው። ንቃይ ንቃይ ማለት አረም ማለት ነው። አረም እንግዲህ የሚነቀል ከእህል መሀል የሚበቅል ነው። ንቃይ ማለት ደግሞ ተነቅሎ የሚጣል እንደማለት ነው። ስለዚህ ንቃይ ካል የሆነ ሰው አረም ነው እያለ ነው ማለት ነው። ንቃይ ነው ካል የሆነ ሰው ለምሳሌ አረም ነው፣ የማይረባ ነው፣ የማያስተውል ነው፣ ክልፍልፍ ነው እንደማለት ነው። ንክ ንክ ጸራ የሌለው ወፈፊ፣ የማይጨበጥ ማለት ነው። ንክ ማለት ወፈፊ ነው። ፈሊጣዊ ፈሊጣዊ ካሉ ማለት ነው ወፈፊ ማለት ነው። እሺ ንዳድ ንዳድ ንዳድ፣ ወባ ንዳድ ነው የምትባለው። ወባ ንዳድ ማለት ነው። ወባ ማለት ነው። ንዳድ ማለት ወባ ማለት ነው። ንግርት፣ ንግርት። ንግርት ማለት ትንቢት ማለት ነው። የተነገረ የተተነበየ ወደፊት የሚመጣ ብለን የምንጠራው ነው። ንግርት፣ ትንቢት። ናላ ቢስ፣ ናላ ቢስ ይሉንታ ቢስ ይሉንታ ቢስ የሉንታ ቢስ እሺ። ነጠላ ነጠላ ነጠላ ማለት ቀዥቃዣ ጥላ ቢስ ማለት ነው። ቀቃዣ ቀዥቃዣ ጥላ ቢስ ቀጥረቀሌል የማይጨበጥ ጥላ የሌለው ማለት ነው። ስለዚህ ይህን እንደዚህ አድርገን በዚህ መልኩ እንሰራለን ማለት ነው። ዛሬ የሰራሁላችሁ የነ ነው። የሌሎች ፊደላት ይቀጥላል። አሁንም ደግሞ የምነግራችሁ የደወል ምልክቱን ተጫኑ። ያው አላርም ሲደርሳችሁ ቪዲዮ ስለቅ ታዩታላችሁ፣ በተለይ ጀማሪ የምትማሩ ልጆች ማለት ነው። እንግዲህ ከዚህም በመቀጠል ሂሳብ እየቀላቀሉ እየለቀቁ ቻናሉ ላይ መማር የምትፈልጉ መማር ትችላላችሁ። ማመልከት የምትፈልጉ ከሌሎች ጓደኞቻችሁ ጋር ተመዝግባችሁ መማር ትችላላችሁ። በባዮ ላይ ባለው ስልክ መደወል ትችላላችሁ ማለት ነው። በሌላ ቪዲዮ ተመልሼ እመጣለሁ። እስከዚያው ሰላም ሁኑልኝ። እወዳችኋለሁ። ቻው ቻው።